ሰላም ጤና ይስጥልኝ። የእለቱ ዜና ነው። የአምሳ ሚሊዮኑ ዘራፊ የተባለችው አማሂ በቁጥጥራችን ስር ትገኛለች። ቀንጨባርጌ እንዳስደመጥኳችሁ እናቷም እንደዚህ በማለት ምላሽ ሰጥተዋል። እናቷ የሚሉትን ነገር ሙሉን ለመስማት በጉጉት እንጠብቃለን። ሁላችንም እንዴት ናችሁ? በሚሊዮን የምትመለከቱኝ ተመልካቾች ይህንን ዜና ስነግራችሁ ታዲያ ይህንን ቪዲዮ የምታዩው ሰዎች ሼር ላይክ ማድረጋችሁን እንዳዘነጉ በቅድሚያ እባካችሁ ፕሊስ ሼር አርጎት ቁም ነገር ነው የማወራው። ቁም ነገር ነው የምናወራው ማለት ነው። እናም እንግዲህ ማሂ ከቅርብ ቀናቶች በፊት አለው ያው ከሀገር እንዳልወጣች አውቀናል። እንዲሁም አለሁኝ ከፈላልም ስትል ተናግራለች ብለው እነ መሲም እነ መብረቁም እና የሶሻል ሚዲያ ሰዎችም ሲያወሩ ነበረ። እኔ ግን እኔ ግን ዝም ብዬ ሳስበው ሳስበው እና ሳሰላስለው የማሂ ጉዳይ የማሂ ጉዳይ ብቻ አይመስለኝም። ሌሎችም ሌቦች፣ ዘራፊዎች በስሩ እንዳሉ ነው የተረዳሁት። ታዲያ እነሱን ምን አላቸው። እርስ በራሳቸው እየተደጋገፉም ይገኛሉ። የሶሻል ሚዲያ ሰዎች ናቸው። በተለይ በቲክቶክ አለም ዘንድ ታዋቂም ናቸው። ይገርማችኋል እኮ እርስ በርስ መደጋገፋቸው እንደቀጠለ ይገኛል። ይሄ ነገር መቼ ነው የሚያበቃው ይፋ የሚሆነው የሚለውን ነገር እንዲሁም እናትየው እኔን ጠይቁኝ፣ ሁሉንም ምን ያውቃለው እናገራለው ብለው አጭር ምላሽ ሰጥተው ነበር። እንግዲህ እናትየውን የሚሉትን ነገር ለመስማት በጉጉት በጉጉት በጉጉት አለው እላቸዋለሁ። እንሰማለን። አቸኩሉ አቸኩሉ፣ እንሰማለን። ግን እኔ የሚያሳስበኝ ይሄ ነገር ማሂ ላይ የፈረድነው ነገር ማሂ ሌባ፣ ማሂ ከአገር ወጣች፣ ማሂ እንደ ደስ ያደረገች ያለው ነገር ነገሩ ነገሩ ሳስበውና ሳሰላስለው ሌቦቹ ሌሎቹን ጭምር እየመሰሉኝ ነው። አረ በጣም ብዙ ናቸው። ይገርማል። ታዲያ ሁኔታውን ያለማውጣት ተደባብሶ ለማስቀረት ብዙዎቹ ቲክቶክ ላይ ታዋቂ ናቸው የሚባሉ ሰዎች እንግዲህ ወጣ ውረዳቸውን ቀጥለዋል። አንዱ አንዱ ይደግፋል፣ አንዱ አንዱ ይፋ ለማውጣት አይፈልግም፣ አንዱ አንዱ ሲሸመግል እናየዋለን። ብቻ ብቻ፣ በእኔ እይታ ሌቦቹ እዛ ጋም ታይተውኛል። ግልጽና ግልጽ ነው ግን አሳልፎ ያለ መስጠት እርስ በራሳቸው እንደተሸመጋገሉ እዛው ይገኛሉ አሁንም። እናም እናንተ የፈለገ ነገሩን ብትደብቁትም ብትሸሽጉትም አንዳችሁን አንዳችሁን አሳልፋችሁ ላለመስጠት ብዙውን ብትጥሩም ብትጥሩም ግን እኮ ነገሩ ይፋ ወጥቷል፣ እና ከዚህ በኋላ ህዝቡ አይተውም፣ እስከ መጨረሻው ይፋረደዋል ብዬ አስባለሁኝ። ነገሩ ይፋ ይወጣል። እናንተም የምትሽመጋገሉና ነገሩ ለማደባበስ የምትሞክሩ የቲክቶክ ታዋቂ ነን ባዮች ትጋለጣላችሁ፣ ትጋለጣላችሁ። አበቃ። እናንተ ምንም ለማደባበስ ብትሞክሩም ነገሩ እንደማይደባበስ እኔ እርግጠኛ መሆን እችላለሁ እችላለሁ። አዎ እችላለሁ። ግን አስረግጬ አስገንዝቤና አስጨብጬ የምነግራችሁ ነገር ቢኖር ይሄንን ቪዲዮ የምታዩ ሰዎች እመኑኝ፣ ሌባዋ ማሂ ብቻ አይደለችም፣ በጣም ብዙዎቹ ናቸው። ማሄ አዘዘችን ባለቤቷ እሷ ናት፣ እሷ ናት የምታዘው፣ እሷ ናት የምታደርገው እያሉ እንግዲህ፣ እሷ ስላልተናገረች በሰዓቱም ስለተሰወረች ሁሉንም ማሄ ላይ ሲደረግ ነበረ። ነገሩ እንዲህ ነው። ይህንን ስራ የሚሰሩት እራሳቸው እና ሚኬ ቢሆኑስ፣ ሌሎች ውስጥ ቢሆኑስ፣ ማን ያቃል? እሷን ስላልተናገረች ተብሎ ነው እንግዲህ እኔ ሳስበውና ሳስላስለው ሆኖ ተብሎ ታውቆ እሷ ነገሩን ስለምታጋለጥ ይልቅንስ በይበልጥ ማሂ ሁኔታውን ስለምታጋለጥ የታፈነችና የተመታች ይመስለኛል። እኔ ግን ማሂ ባለችበት ፖሊስ ወታ ምላሽ ትስጠን ባይ ነኝ። የታፈነ እውነት ይኖራታል ተው ማሂ የአምሳ ሚሊዮኑ ሌባ ከተባለችው ይልቅ ሌባዎቹ ሌሎቹም ናቸው እንዳትናገር ግን የታፈነችው ነገር የተደረገችው ነገር እንዳለ ይሰማኛል። ከሀገር ወጥታለች በሚል ሰበብ ነገሩን ሊያደፋፍኑትም የፈለጉ ሰዎችም ነበሩ። ግልጽና ግልጽ ሆኖ እየታየ ግን ለመሸፋፈንና ለመደባበስ የምታስቡ ሰዎች ነገሩ ይጋለጣል። እመኑኝ። ታዲያ ይህንን ጉዳይ ለኛ ላይ አስተምረን የሚችለው ምንጊዜም የሰው ገንዘብ ይቆያል እንጂ የሰው ላብ ይወጣል፣ ይጋለጣል። ታዲያ ከሰው ገንዘብ፣ ከሰው ላብ እንጠንቀቅ ለማለት እወዳለሁ። በዚህ አጋጣሚ እኔ የማስተላልፈው መልእክት ነው። ይገርማችኋል እኮ